ጸጋ ይብዛላችሁ። በጌታ ጸጋ የመጽሐፍ ቅዱስ ንባብ ፕሮግራማችን ዛሬ 15ኛ ቀን ላይ ደርሷል። በ15ኛ ቀናችን እንግዲህ መስከረም አንድ ዘፍጥረት አንድ ቋሜ አምስት ራይ ሃያ ሁለት ብለን በጀመር ነው መሰረት ዛሬ ዘፍጥረት ምዕራፍ አርባ ሶስት ላይ እንጀምርና እስከ ምዕራፍ አርባ ስድስት ድረስ የምናነብ ይሆናል። የእግዚአብሔርን ቃል ከኛ ጋር የምታነቡ አብረን እናንብብ። ያልጀመራችሁ አሁንም አልረፈደም። አብራችሁን ለማንበብ እንድትችሉ እንጋብዛችኋለን። ዘፍጥረት ምዕራፍ 43ን በጌታ በኢየሱስ ስም አነባለሁ። ራብን በምድር ጸና ከግብፅም ያመጡትን እህል በልተው ከፈጸሙ በኋላ አባታቸው እንደገና ሄዱ፣ ጥቂት እህል ሸምቱልን አላቸው። ይሁዳም እንዲህ አለው፣ ያ ሰው ወንድማችሁ ከእናንተ ጋር ካልሆነ ፊቴን አታዩም ብሎ በብርቱ ቃል አስጠነቅቀን። ወንድማችንን ከእኛ ጋር ብትሰደው እንወርዳለን፣ እህልም እንሸምትልሃለን ባትሰደው ግን አንሄድም። ያ ሰው ወንድማችሁ ከእናንተ ጋር ካልሆነ ፊቴን አታዩም ብሏልና። እስራኤልም አላቸው ለምን በደላችሁኝ? ለዚያውስ ሌላ ወንድም አለን ብላችሁ ለምን ነገራችሁት? እነርሱም አሉ፣ ያ ሰው ስለእኛና ስለ ወገናችን ፈጽሞ ጠየቀን። እንዲህም አለን፣ አባታችሁ ገና በሕይወት ነው? ወንድም ምሳላችሁን እኛም እንደዚሁ እንደ ጥያቄው መለስንለት። በውኑ ወንድማችሁን አምጡ እንዲለን እናውቅ ነበርን? ይሁዳም አባቱን እስራኤልን አለው፣ እኛና አንተ ልጆቻችንም ደግሞ እንድንድን እንዳንሞትም ብላቴናውን ከኔ ጋር ስደደው እኛም ተነስተን እንሄዳለን። እኔ ስለ እርሱ እዋሳለሁ፣ ከእጄ ትሸዋለህ። ወደ አንተ ባላመጣው፣ በፊትህም ባላቆመው፣ በዘመናት ሁሉ አንተን የበደልኩ ልሁን። ባንዘገይስ ኖሮ አሁን ሁለተኛ ጊዜ በተመለስን ነበር። እስራኤልም አባታቸው እንዲህ አላቸው፣ ነገሩ እንዲህ ከሆነ ሲህን አደርጉ፣ ከተመሰገነው ከምድሩ ፍሬ በአቤታችሁ ይዛችሁ ሂዱ። ለዚያም ሰው እጅ መንሻ ጥቂት በለሳን ጥቂት ማር፣ ሽቱ፣ ከርቤ፣ ተምር፣ ለውዝ ውሰዱ። ብሩን ባጠፌታ አድርጋችሁ በእጃችሁ ውሰዱ። በአቤታችሁ አፍ የተመለሰውን ብር መልሳችሁ ውሰዱ፤ ምናልባትም በስህተት ይሆናል። ወንድማችሁንም ውሰዱ። ተነስታችሁም ወደዚያ ሰው ተመለሱ። ሁሉን የሚችል አምላክ ሌላውን ወንድማችሁንና ብንያምን ከእናንተ ጋር ይሰድል ዘንድ በዚያ ሰው ፊት ምሕረትን ይስጣችሁ። እኔም ልጆቼን እንዳጣው አጣው። ሰዎቹም በእጃቸው ያችን እጅ መንሻና አጠፌታውን ብር ብንያምንም ወሰዱ። ተነስተውም ወደ ግብፅ ወረዱ፣ በዮሴፍም ፊት ቆሙ። ዮሴፍን ብንያምን ከእነርሱ ጋር ባየው ጊዜ ዮሴፍን ብንያምን ከእነርሱ ጋር ባየው ጊዜ የቤቱን አዛዥ እንዲህ ብሎ አዘዘው፣ እነዚያን ሰዎች ወደ ቤት አስገባቸው፣ እርድም ረድ፣ አዘጋጅም፣ እነዚያ ሰዎች በእኩለ ቀን ከእኔ ጋር ይበላሉና። ያ ሰውም ዮሴፍ እንዳለው አደረገ። ያ ሰውም ሰዎቹን ወደ ዮሴፍ ቤት አስገባ። እነርሱም ወደ ዮሴፍ ቤት ስለገቡ ፈሩ፣ እንዲህም አሉ፣ በአቤታችን ቀድሞ ስለተመለሰው ብር ሊተነኩልብን ሊወድቅብንም እኛንም በባርነት ሊገዛ አህዮቻችንንም ሊወስድ ወደዚህ አስገባን። ወደ ዮሴፍ ቤት አዛዥ ቀረቡ፣ በቤቱም ደጅ ተናገሩት፣ እንዲህም አሉት፣ ጌታዬ ሆይ ቀድሞ እህል ልንሸምት ወርደን ነበረ። ወደምናድርበትም ስፍራ በደረስን ጊዜ አቤታችንን ከፈትን እነሆም የእያንዳንዱ ሰው ብር በየአበይቱ አፍ እንደ ሚዛኑ ብራችን ነበረ። አሁንም በእጃችን መለስ ነው። እህል የምንሸምትበት ዘንድ ሌላም ብር በእጃችን አመጣን። ብራችንንም በአበይታችን ማን እንደጨምረው አናውቅም። እርሱም አላቸው ሰላም ለእናንተ ይሁን፣ አትፉ። አምላካችሁና የአባታችሁ አምላክ በአበይታችሁ የተሰወረ ገንዘብ ሰጣችሁ። ብራችሁስ ደርሶኛል። ስምዖንንም አወጣላቸው። ሰውየውም እነዚያን ሰዎች ወደ ዮሴፍ ቤት አስገባቸው፣ ውሃ አመጣላቸው፣ እግራቸውንም ታጠቡ፣ ለአህዮቻቸውም አበቅ ሰጣቸው። ዮሴፍን በኩለ ቀን እስኪገባ ድረስ እነርሱ እጅ መንሻውን አዘጋጁ፣ ከዚያም እንጀራን እንደሚበሉ ሰምተዋልና። ዮሴፍም ወደ ቤቱ በገባ ጊዜ በእጃቸው ያለውን እጅ መንሻ በቤት ውስጥ አቀረቡለት፣ ወደ ምድርም ወድቀው ሰገዱለት። እርሱም ደህንነታቸውን ጠየቃቸው፣ እንዲህም አለ፣ የነገራችሁኝ ሽማግሌ አባታችሁ ደህና ነውን? ገና በሕይወት አለን? እነርሱም አሉት ባሪያህ አባታችን ደህና ነው፣ ገና በሕይወት አለ። አጐንብሰውም ሰገዱለት። አይኑንም አንስቶ የእናቱን ልጅ ብንያምን አየው። እርሱም አለ የነገራችሁኝ ታናሽ ወንድማችሁ ይህ ነውን? እንዲህም አለው ልጄ ሆይ እግዚአብሔር ይባርክ። ዮሴፍም ቸኮለ፣ አንጀቱ ወንድሙን ናፍቆታልና ሊያለቅስም ወደደ። ወደ እልፍኙም ገብቶ ከዚያ አለቀሰ። ፊቱንም ታጥቦ ወጣ። ልቡንም አስታግሶ እንጀራውን አቅርቦ አለ ለእርሱም ለብቻው አቀረቡ፣ ለእነርሱም ለብቻቸው ከእርሱ ጋር ለሚበሉት ለግብፅ ሰዎችም ለብቻቸው። የግብፅ ሰዎች ከዕብራውያን ጋር መብላት አይሆንላቸውምና ይህ ለግብፅ ሰዎች እንደ መርከስ ነውና በፊቱም በኩሩ እንደ ታላቅነቱ ታናሹ እንደ ታናሽነቱ ተቀመጡ። ሰዎቹም እርስ በርሳቸው ተደነቁ። በፊቱም ካለው መበል ፈንታቸውን አቀረበላቸው። የብንያምም ፈንታ ከሁሉ አምስት እጅ የሚበልጥ ነበረ። እነርሱም ጠጡ ከእርሱም ጋር ደስ አላቸው። ምዕራፍ 44 ዮሴፍም የቤቱን አዛዥ እንዲህ ብሎ አዘዘ፣ አቤታቸው የሚያነሳውን ያህል እህል ሙላላቸው፣ የሁሉንም ብር በየአቤታቸው አፍ ጨምረው፣ በታናሹም አቤት አፍ የብሩን ጽዋይንና የእህሉን ዋጋ ጨምረው። እርሱም ዮሴፍ እንዳለው አደረገ። ነግህ በሆነ ጊዜም ሰዎቹ አህዮቻቸውን ይዘው ይሄዱ ዘንድ ተሰናበቱ። ከከተማይቱም ወጥተው ገና ሳይርቁ ዮሴፍ ለቤቱ አዛዥ እንዲህ አለ፣ ተነስተ ሰዎቹን ተከተላቸው፣ በደረስክባቸውን ጊዜ እንዲህ ይበላቸው። ለመልካም ፋንታ ስለምን ክፉ መለሳችሁ? ጌታዬ የሚጠጣበት ሚስጥርንም የሚያውቅበት ጽዋ አይደለምምን ባደረጋችሁት ነገር በደላችሁ። እርሱም ደረሰባቸው፣ ይህንን ቃል ነገራቸው። እነርሱም አሉት፣ ጌታዬ እንደዚህ ያለውን ቃል ለምን ይናገራል? ባሪያዎችህ ይህን ነገር የሚያደርጉ አይደሉም። እነሆ ባበይታችን አፍ ያገኘነውን ብር ይዘን ከከናአን ሀገር ወደ አንተ ተመልሰናል። ከጌታ ቤት ወርቅ ወይስ ብር እንዴት እንሰርቃለን? ከባሪያዎች ጽዋው የተገኘበት እርሱ ይሙት እኛም ደግሞ ለጌታችን ባሪያዎች እንሆን። እርሱም አለ፣ አሁንም እንዲሁ እንደነገራችሁኝ ይሁን። ጽዋው የተገኘበት እርሱ ለእኔ ባሪያ ይሁነኝ፣ እናንተም ንጹሐን ትሆናላችሁ። እየራሳቸውም ፈጥነው አቤታቸውን ወደ ምድር አወረዱ፣ እየራሳቸውም አቤታቸውን ፈቱ። እርሱም ከታላቁ ጀምሮ እስከ ታናሹ ድረስ በረበራቸው፣ ጽዋውንም በብንያም አቤት ውስጥ አገኘው። ልብሳቸውን ቀደዱ፣ አቤታቸውንም በየአህዮቻቸው ጭነው ወደ ከተማይቱ ተመለሱ። ይሁዳም ከወንድሞቹ ጋር ወደ ዮሴፍ ገባ፣ እርሱም ገና ከዚያው ነበረ፤ በፊቱም በምድር ላይ ወደቀ። ዮሴፍም ይህንን ያደረጋችሁት ነገር ምንድን ነው? እንደኔ ያለ ሰው ሚስጥርን እንዲያውቅ አታውቁ ምን? አላቸው። ይሁዳም አለ፣ ለጌታዬ ምን እንመልሳለን? ምንስ እንናገራለን? ወይስ በምን እንነጻለን? እግዚአብሔር የባሪያዎችህን ኃጢአት ገለጠ። እነሆ እኛም ጽዋው ከእርሱ ዘንድ የተገኘበቱ ደግሞም ለጌታዬ ባሪያዎቹም ነን። እርሱም አላቸው፣ ይህን አደርግ ዘንድ አይሆንልኝም። ጽዋው የተገኘበት ሰው እርሱ ባሪያ ይሁነኝ፣ እናንተም ወደ አባታችሁ በደህና ውጡ። ይሁዳም ወደ እርሱ ቀረበ እንዲህም አለ፣ ጌታዬ ሆይ፣ እኔ ባሪያህ በጌታዬ ጆሮ አንዲትን ቃል እንድናገር ለምንሃለሁ፣ እኔንም ባሪያህን አትቆጣኝ፣ አንተ እንደ ፈርዖን ነህና። ጌታዬ ባሪያዎቹን አባት አላችሁን ወይስ ወንድም ብሎ ጠየቀ። እኛም ለጌታዬ እንዲህ አል ነው ሽማግሌ አባት አለን። በሽምግልና የወለደው ታናሽ ብላቴና አለ። ወንድሙም ሞተ፣ ከእናቱም እርሱ ብቻውን ቀረ፣ አባቱም ይወደዋል። አንተም ለባሪያዎችህ ወደ እኔ አምጡት፣ እኔም አየዋለሁ አልክ። ጌታዬንም፣ ብላቴናው አባቱን መተው አይሆንለትም፣ የተወው እንደሆነ አባቱ ይሞታልና አል ነው ባሪያዎችህንም ታናሽ ወንድማችሁን ከእናንተ ጋር ካልመጣ ዳግመኛ ፊቴን አታዩም አልኸን። ወደ ባሪያህ ወደ አባታችን በተመለስን ጊዜም የጌታዬን ቃል ነገር ነው አባታችንም ተመልሳችሁ ጥቂት እህል ሸምቱልን፣ አለ እኛም አልነው፣ እንሄድ ዘንድ አይሆንልንም። ታናሹ ወንድማችንን ከእኛ ጋር ይወርድ እንደሆነ እኛም እንወርዳለን። ታናሹ ወንድማችን ከእኛ ጋር ከሌለ የዚያን ሰው ፊት ማየት አይቻለንምና። ባሪያህ አባቴም እንዲህ አለን፣ ሚስቴ ሁለት ወንዶች ልጆችን እንደወለደችልኝ እናንተ ታውቃላችሁ። አንዱም ከኔ ወጣ፣ አውሬ በላው አላችሁኝ። እስከዛሬም አላየሁትም ይህንንም ከኔ ለይታችሁ ደግሞ ብትወስዱት ክፉ ቢያገኘው፣ ሽበቴ ባሐዘን ወደ መቃብር ታወርዱታላችሁ። አሁንም ወደ አባቴ ወደ ባሪያህ ብሄድ ብላቴናው ከኛ ጋር ከሌለ ነፍሱ በብላቴናው ነፍስ ታስራለች እና ብላቴናው ከኛ ጋር እንደሌለ ባየ ጊዜ ይሞታል። ባሪያዎችህም የባሪያህን የአባታችንን ሽበት ባሐዘን ወደ መቃብር ያወርዳሉ። እኔ ባሪያህ በአባቴ ዘንድ ስለ ብላቴናው እንዲህ ብዬ ተውሻለሁ እና እርሱንስ ወደ አንተ ባላመጣው በአባቴ ዘንድ በዘመናት ሁሉ ኃጢአተኛ እሆናለሁ። ስለዚህም እኔ ባሪያ በጌታዬ ዘንድ ባሪያ ሆኜ በብላቴናው ፋንታ ልቀመጥ፣ ብላቴናውም ከወንድሞቹ ጋር ይውጣ። አለዚያ ብላቴናው ከኔ ጋር ከሌለ ወደ አባቴ እንዴት እወጣለሁ? አባቴን የሚያገኘውን መከራ እንዳላይ። ምዕራፍ 45 ዮሴፍም በእርሱ ዘንድ ቆመው ባሉት ሰዎች ሁሉ ፊት ሊታገስ አልተቻለውም። ሰዎቹንም ሁሉ ከፊት ያስወጡልኝ ብሎ ጮሆ ተናገረ። ዮሴፍም ለወንድሞቹ ራሱን በገለጠ ጊዜ በእርሱ ዘንድ የቆመ ማንም አልነበረም። ቃሉንም ከፍ አድርጎ አለቀሰ፣ የግብፅ ሰዎችም ሰሙ፣ በፈርዖን ቤትም ተሰማ። ዮሴፍም ለወንድሞቹ እኔ ዮሴፍ ነኝ፣ አባቴ እስካሁን በሕይወቱ ነውን አለ። ወንድሞቹም ይመልሱለት ዘንድ አልቻሉም፣ በፊቱ ደንግጠው ነበርና። ዮሴፍም ወንድሞቹን ወደ እኔ ቀረቡ አለ። ወደ እርሱም ቀረቡ። እንዲህም አላቸው ወደ ግብፅ የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ። አሁንም ወደዚህ ስለሸጣችሁኝ አትዘኑም፣ አትቆርቆሩም፤ እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛልና። ይህ ሁለቱ ዓመት በምድር ላይ ራብ የሆነበት ነውና፣ የማይታረስበትና የማይታጨድበት አምስት ዓመት ገና ቀረ። እግዚአብሔርም በምድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒትም አድናችሁ ዘንድ ከናንተ በፊት ላከኝ። አሁንም እናንተ ወደዚህ የላካችሁኝ አይደላችሁም፣ እግዚአብሔር ላከኝ እንጂ። ለፈርዖንም እንደ አባት አደረገኝ፣ በቤቱም ሁሉ ላይ ጌታ፣ በግብፅ ምድርም ሁሉ ላይ አለቃ አደረገኝ። አሁንም ፈጥናችሁ ወደ አባቴ ውጡ፣ እንዲህም በሉት፣ ልጅህ ዮሴፍ የሚለው ነገር ይህ ነው። እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ። ወደ እኔና አትዘቢህ በጌሴም ምድር ትቀመጣለህ፣ ወደ እኔም ትቀርባለህ፣ አንተና ልጆችህ የልጅ ልጆችህም ሁሉ በጎችና ላሞች ከብትህም ሁሉ። በዚያም አንተና የቤተሰቦች ሁሉ ያንተ የሆነ ሁሉ እንዳትቸገሩ እመግብሃለሁ፣ የራቡ ዘመን ገና አምስት ዓመት ቀርቷልና። እነሆም ለእናንተ የተናገረቻችሁ የኔ አፍ እንደሆነች የእናንተ ዓይኖች አይተዋል፣ የወንድሜ የብንያምም ዓይኖች አይተዋል። ለአባቴም በግብፅ ምድር ያለኝን ክብሬን ሁሉ ያያችሁትን ሁሉ ንገሩት፣ አባቴንም ወደዚህ ፈጥናችሁ አምጡት። የወንድሙን የብንያምን አንገት አቅፎ አለቀሰ። ብንያምን በአንገቱ ላይ አለቀሰ። ወንድሞቹን ሁሉ ሳማቸው፣ በእነርሱም ላይ አለቀሰ። ከዚያም በኋላ ወንድሞቹ ከእርሱ ጋር ተጫወቱ። በፈርዖንም ቤት የዮሴፍ ወንድሞች መጡ ተብሎ ወሬ ተሰማ። በዚያውም ፈርዖን ሎላልቱ ደስ ተሰኙበት። ፈርዖንም ዮሴፍን አለው፣ ለወንድሞችህ እንዲህ ብለህ ንገራቸው፣ ይህን አድርጎ ከብቶቻችሁን ጭናችሁ ወደ ከነአን ምድር ሂዱ። አባታችሁና ቤተሰቦቻችሁን ይዛችሁም ወደ እኔ ኑ እኔም በግብፅ ምድር በረከትን ሁሉ እሰጣችኋለሁ፣ የምድሪቱንም ስብት በላላችሁ። አንተም ወንድሞችህን እንዲያደርጉ በላቸው። ከግብፅ ምድር ለህፃናቶቻችሁ ለሴቶቻችሁም ሰረገሎችን ውሰዱ፣ አባታችሁንም ይዛችሁ፣ ለእቃችሁም ሁሉ አታስቡ፣ የግብፅን በረከት ሁሉ ለእናንተ ነውና። የእስራኤል ልጆችም እንደዚህ አደረጉ። ዮሴፍን በፈርዖን ትእዛዝ ሰረገሎችን ለመንገድ ስንቅ ሰጣቸው። ለሁሉም ሁለት ሁለት መለወጫ ልብስ ሰጣቸው። ለብንያም ግን ሶስት መቶ ብርና አምስት መለወጫ ልብስ ሰጠው። ለአባቱም እንደዚሁ ሰደደ፣ የግብፅን በረከት የተሸከሙ አስር አህዮችን፣ ደግሞም በመንገድ ለአባቱ ስንቅ ስንዴና እንጀራ የተሸከሙ አስር ሴቶች አህዮችን። ዮሴፍም ወንድሞቹን አሰናበታቸው እንዲህም አላቸው፣ በመንገድ እርስ በርሳችሁ አትጣሉ። እነርሱም ሄዱ፣ ከግብፅ አገር ወጡ፣ ወደ ከነአንም ምድር ከአባታቸው ከያዕቆብ ዘንድ ደረሱ። እንዲህም ብለው ነገሩት፣ ዮሴፍ ገና በህይወቱ ነው እርሱም በግብፅ ምድር ሁሉ ላይ ገዢ ሆኗል። ያዕቆብም ልቡ ደነገጠ፣ አላመናቸውም ነበርና። እነርሱም ዮሴፍ የነገራቸውን ነገር ሁሉ ነገሩት። እርሱን ያነሱት ዘንድ ዮሴፍ የሰደዳቸውን ሰረገሎች ባየ ጊዜ የአባታቸው የያዕቆብ የነፍሱ ሕይወት ታደሰች። እስራኤልም ልጄ ዮሴፍ ገና በሕይወት ከሆነ ይበቃኛል፣ ሳልሞት እንዳየው እሄዳለሁ አለ። ምዕራፍ 46 እስራኤልም ለእርሱ ያለውን ሁሉ ይዞ ተነሳ፣ ወደ ቤርሳቤህን መጣ። መሥዋዕትንም ለአባቱ ለይስሐቅ አምላክ ሰዋ። እግዚአብሔርም በሌሊት ራእይ፣ ያዕቆብ ያዕቆብ ብሎ ለእስራኤል ተናገረው። እርሱም እነሆኝ አለ። አለውም የአባቶችህ አምላክ እግዚአብሔር እኔ ነኝ። ወደ ግብፅ መውረድ አትፍራ፣ በዚያ ትልቅ ህዝብ አደርግሃለውና እኔ ወደ ግብፅ አብሬ እወርዳለሁ፣ ከዚያም ደግሞ እኔ ያውጣሃለሁ። ዮሴፍም እጁን በአይንህ ላይ ያኖራል። ያዕቆብም ከቤርሳቤ ተነሳ የእስራኤልን ልጆች ያዕቆብን ይወስዱ ዘንድ ፈርዖን በሰደዳቸው ሰረገሎች አባታቸውን ያዕቆብንና ሕፃናቶቻቸውን ሴቶቻቸውንም ወሰዱ። እንስሶቻቸውንም በከናን ሀገር የሚያገኙትን ከብታቸውን ሁሉ ይዘው ያዕቆብና ዘሩ ሁሉ ከእርሱ ጋር ወደ ግብፅ መጡ። ወንዶችን ወንዶች ልጆቹንና የልጆቹን ወንዶች ልጆች፣ ሴቶች ልጆቹንና የወንዶች ልጆቹን ሴቶች ልጆች፣ ዘሩንም ሁሉ ከእርሱ ጋር ወደ ግብፅ አስገባቸው። ወደ ግብጽ የሚገቡት የእስራኤል ልጆች ስም ይህ ነው። ያዕቆብና ልጆቹ፣ ያዕቆብ በክር ያዕቆብና ልጆቹ፣ የያዕቆብ በኩር ሮቤል። የሮቤልም ልጆች ሄኖህ፣ ፈሉሶ፣ አስሮን፣ ከርሚ። የስምዖን ልጆች ይሙኤል፣ ያሚን፣ ኦሃድ፣ ያኪን፣ ጾሃር፣ የከነአናዊት ልጅ ሳኦን። የሌዊም ልጆች ጌድሶን፣ ቃአት፣ ሜራሪ። የይሁዳም ልጆች ኤር፣ አውናን፣ ሴሎም፣ ፋሬስ፣ ዛራ። ኤርና አውናን በከነአን ምድር ሞቱ። የፋሪስም ልጆች ኤስሮም፣ ሐሙል። የኢሳኮርም ልጆች ቶላ፣ ፉዋ፣ ዮ፣ ሽምሮን። የዛብሎንም ልጆች ሴሬድ፣ ኤሎን፣ ያህልኤል ሊያ በመስጴጦሚያ በሶሪያ ለያዕቆብ የወለደቻቸው ልጆችና ሊያ በመስጴጦሚያ በሶሪያ ለያዕቆብ የወለደቻቸው ልጆችና ሴቲቱ ልጇ ዲና እነዚህ ናቸው። ወንዶችም ሴቶችም ልጆቿ ሁሉ 33 ነፍሶች ናቸው። የጋድም ልጆች ጽፎን፣ ሃጊ ሹኒ ኤስቦን ኤሪ አሮዲ አርኤሊ የአሴርም ልጆች ይምና የሱዋ የሱዊ በሪአ እህታቸውም ሴራ የበሪአ ልጆችም ሄቤር መልኪኤል ዳባ ለልጁ ለሊያ የሰጣት የዘለፋ ልጆች እነዚህ ናቸው እነዚህም አስራ ስድስቱ ነፍስ ለያቆብ ወለደች ያዕቆብ ሚስት የራሄል ልጆች ዮሴፍና ብንያም ናቸው ለዮሴፍም በግብፅ ምድር መናሴና ኤፍሬም ተወለዱለት የሄሊዮቱ ከተማ ካህን የፖቲፌራ ልጅ አስናት የወለደቻቸው ናቸው። የብንያምም ልጆች ቤላ፣ ቤኬር፣ አስቤል። የቤላ ልጆችም ጌራ፣ ናዕማን፣ አኪ፣ ሮስ፣ ማንፌን፣ ሁፊም፣ ጌራም አርድን ወለደ። ለያቆብ የተወለዱለት የራሄል ልጆች እነዚህ ናቸው። ሁሉም አስራ አራት ነፍስ ናቸው። የዳንም ልጆች ሁሽም። የንፍታሌምም ልጆች ያህጼል፣ ጉኒ፣ ጼጽር፣ ሺሌም ላባ ለልጁ ለራሄል የሰጣት የባላ ልጆች እነዚህ ናቸው። እነዚህንም ለያዕቆብ ወለደችለት። ሁሉም ሰባት ነፍስ ናቸው። ከያዕቆብ ጋር ወደ ግብፅ የገቡት ሰዎች ሁሉ ከጉልበቱ የወጡት ከልጆቹ ሚስቶች ሌላ ሁላቸው ስድሳ ስድስት ናቸው። በግብፅ ምድር የተወለዱለት የዮሴፍ ልጆች ሁለት ናቸው። ወደ ግብፅ የገቡት የያዕቆብ ቤተሰቦች ሁሉ ሰባ ናቸው። ይሁዳም በጌሴም እንዲቀበለው በፊቱ ወደ ዮሴፍ ላከ። ወደ ጌሴም ምድርም ደረሱ። ዮሴፍም ሰረገላውን አዘጋጀ፣ አባቱንም እስራኤልን ሊገናኘው ወደ ጌሴም ወጣ። ባየውም ጊዜ በአንገቱ ላይ ወደቀ፣ አቅፎትም ረጅም ጊዜ አለቀሰ። እስራኤልም ዮሴፍን አንተ ገና በሕይወት ሳለ ፊትህን አይቻለውና አሁን ልሞት አለ። ዮሴፍም ወንድሞቹንና የአባቱን ቤተሰቦች እንዲህ አላቸው፣ እኔ መጥቼ ለፈርዖን እንዲህ ብዬ ነግረዋለሁ፣ በከነአን ምድር የነበሩት ወንድሞቼ እና የአባቴ ቤተሰቦች ወደ እኔ መጥተዋል። እነርሱን በግ የሚጠብቁ ሰዎች ናቸው፣ እንስሳ ያረቡ ነበርና በጎቻቸውንና ላሞቻቸውን ያላቸውንም ሁሉ አመጡ። ፈርዖንም ቢጠራችሁ ተግባራችሁስ ምንድን ነው ቢላችሁ፣ በግ ጠባቂ ሁሉ ለግብፅ ሰዎች እርኩስ ነውና በጌሴም እንድትቀመጡ እንዲበሉት እኛ ባሪያዎችን ከብላቴናነታችን ጀምሮ እስካሁን ድረስ እኛ አባቶቻችንም እንስሳ አርቢዎችን። የ15ተኛ ቀን ንባባችንን ጨርሰናል። ቲክቶክ ላይ ሁል ጊዜ ከምሽቱ ሶስት ሰዓት ላይ ላይቭ የእግዚአብሔርን ቃል እናጠናለን። እንዲሁም ቴሌግራም ላይ ስለዚህ ዛጅ እንድታደርጉ ጋብዛለሁ። ጸጋ ይብዛላችሁ።